በአማራ ክልል እርስ በርስ መጨራረስ በቃ ሊባል ይገባል ሲሉ ኮሚሽነሩ ተናገሩ። ኮሚሽነሩ ለምንድን ነው የምንገዳደለው ሲሉም ጠይቀዋል። ጀነራሉ በበኩላቸው አሁን ያለው ወቅታዊ ሁኔታ ፈተና የበዛበት ነው ሲሉ ተደምጠዋል። እናስደምጣቸዋለን። ስልጣኑን ተቀምጦ የሸሸው ጌታቸው ረዳ ቡድን ለአዲስ አበባ የአሜሪካ አምባሲ አቤቱታ ሲያሰማም የደብረ ጽዮን ገብረ ሚካኤል ህዋት መቀሌ ላይ ስብሰባ ተቀምጠዋል። በጌታቸው ላይ መፈንቅለ መንግስት ፈጽሞ ስልጣን የተቆጣጠረው የደብረ ጽዮን ክንፍ ህዋት ማዕከላዊ ኮሚቴ መደበኛ ስብሰባውን እያካሄደ መሆኑ ተሰምተዋል። እንመለስበታለን። ጄኔራሉ ዘመቻ እንደተከፈተባቸው ተናገሩ። ዘመቻ የተከፈተብኝ በትግል ጓዶቼ ነው ሲሉም ተናግረዋል። ጄኔራሉ ዘመቻ የተከፈተባቸው በኤርትራ ጉዳይ በያዙት አቋም እንደሆነም አንስተዋል። እናስደምጣችኋለን። ጦሩ በርካታ ንጹሐን ዜጎችን መግደሉ ተሰማም። በቅርቡ ካርቱም መቆጣጠሩን ያስታወቀው የሱዳን ጦር ንጹሐን ዜጎችን እየገደለ መሆኑ ተሰምተዋል። ከፈጥኖ ደራሽ ኃይሉ ጋር አብራቸዋል በሚል ጦሩ ግድያዎችን እየፈጸመ እንደሆነ ነው የታወቀው። እናስደምጣችኋለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች ሰላምታችን ያላችሁበት በያላችሁበት የዓለም ዳርቻ የደረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአማራ ክልል እርስ በርስ መጨራረስ በቃ ሊባል ይገባዋል ሲሉ ኮሚሽነሩ ተናገሩ። ኮሚሽነሩ ለምንድን ነው የምንገዳደለው ሲሉም ጠይቀዋል። ጀነራሉ በበኩላቸው አሁን ያለው ወቅታዊ ሁኔታ ፈተና የበዛበት ነው ሲሉ ተደምጠዋል። ከፖለቲካ አመራሩ ግምገማ በተቃራኒ ኢትዮጵያ ፈተና በዝቶባታል ያሉት የደቡብ እዝ ዋና አዛዥ ሌትናል ጀነራል ሰለሞን ይተፋ ናቸው። ጀነራሉ የጦሩን አመራሮች ሰብስበው ወቅታዊ ሁኔታውን ለኢትዮጵያ ፈተና የበዛበት መሆኑን መናገራቸው መከላከያ ያሰራጨው መረጃ ያመላክታል። ጀነራሉ ወቅቱ ፈተና የበዛበት መሆኑን ለጦር መሪዎች መሆኑን የተናገሩት የፖለቲካ መሪዎች ኢትዮጵያ ከምንጊዜውም በላይ ሰላም ነች የሚል ግምገማ እንዳላቸው ከገለጹ በኋላ ነው። አሁን ላይ ኢትዮጵያ ከመቼውም ጊዜ የተሻለ ሰላምና እድገት ላይ መሆኗን ከጠቅላይ ሚኒስትሩ እስከ ፌዴራል መንግስት ቃል አቀባዩ ለገሰ ቱሉ በቅርቡ መግለጻቸው ይታወሳል። ይሁን እንጂ ጀነራል ሰለሞኑ ይተፋ ፓርላማ ላይ በቃን እርስ በርስ አታባሉን እንዳሉት ጀነራል ሁሉ የኢትዮጵያን አሁናዊ ሁኔታ ፈተና የበዛበት መሆኑን ተናግረዋል። ጀነራሉ ለሚመሩት እዝ ከፍተኛ የጦር አመራሮች እና የበታች አመራሮች በሰጡት ስልጠና ላይ በወቅቱ ፈተና የበዛበት መሆኑን ተናግረዋል። ጄኔራሉ በርካታ ሀገራት በአሸባሪዎች ሴራና በሌሎች ምክንያቶች ሲከፋፈሉ ተመልክተናል፣ ሀገራችንም ፈተናዎች ገጥሟታል በማለት ስጋታቸውን ገልጸዋል። ጄኔራሉ ኢትዮጵያ ከዚህ ቀደም የገጠሟትን ፈተናዎች አስታውሰው ችግሮችን በጀግኖች ልጆቿ መስዋዕትነት ዘመናትን መሻገሯን አስታውሰዋል። ኢትዮጵያ ሁሉ ላይ የገጠሟትን ፈተናዎች ለመሻገር የመከላከያ የስልጠና አቅም ማጠናከር እንደሚገባም ጠቁመዋል። ጄኔራሉ አክለው በየጊዜው የሕዝባችንን አንድነት ለመሸርሸር የሚያስሄሩ ጽንፈኞች ገጥመውናል ያሉ ሲሆን መከላከያ በእነዚህ ኃይሎች ላይ ድል እየተቀዳጀ መሆኑን ተናግረዋል። ይሁን እንጂ አሁን ካለው ሀገራዊና ወቅታዊ የግዳጅ ሁኔታ አንጻር ተተኪ አመራሮችን ማፍራት የሚጠይቅ ሁኔታ መኖሩን ጀነራሉ ተናግረዋል። እንደ ጀነራሉ ገምገማ ከሆነ አሁን ያለው ነባራዊ ሁኔታ መከላከያ ተተኪ አመራሮች ያስፈልጉታል የሚለው የታጠቁ ኃይሎች እንቅስቃሴ ተጠናክሮ መቀጠሉን ያመላክታል። በሌላ በኩል በአማራ ክልል ምክክር ኮሚሽን አጀንዳ መሰብሰብ ስራ በባህር ዳር ጀምረዋል። በዚህ ወቅት ታዲያ የኮሚሽኑ ኃላፊዎች አስተያየት ሰጥተዋል። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም ኢትዮጵያ በመደማማት ያተረፈችው ነገር የለም፣ የጦርነት አዙሪት እርስ በርስ ለማስቆም ያስችላል በሚል ምክክሩ ተጀምሯል ብለዋል። እርስ በርስ መጨራረሳችን በቃ ልንል ይገባል፣ እናቶች የሚያለቅሱበት የወላጆች ልጅ አልባ መሆን ሊበቃ ይገባል ያሉት ኮሚሽነሩ ለምንድን ነው የምንገዳደለው ሲሉ ጠይቀዋል። የጌታቸው ረዳ ቡድን ለአሜሪካ አቤቱታ ሲያሰማ የመቀሌ ህዋት ስብሰባ ተቀምጧል። ስልጣኑን ተቀምጦ የሸሸው የጌታቸው ረዳ ቡድን ለአዲስ አበባ የአሜሪካ ኤምባሲ አቤቱታ ሲያሰማ የደብረጽዮን ገብረሚካኤል ህዋት መቀሌ ላይ ስብሰባ ተቀምጧል። በጌታቸው ላይ መፈንቅለ መንግስት ፈጽሞ ስልጣን የተቆጣጠረው የደብረጽዮን ክንፍ ህዋት ማዕከላዊ ኮሚቴ መደበኛ ስብሰባውን እያካሄድ መሆኑ ተሰምቷል። ስልጣን ከተቆጣጠረ በኋላ ስብሰባ የተቀመጠው የህዋት ማዕከላዊ ኮሚቴ ያለፉትን ስድስት ወራት አፈጻጸም በመገምገም ቀጣይ አቅጣጫዎችን እንደሚያስቀምጥም አስታውቋል። የደብረጽዮን ክንፍ ባለፈው ህወሓት ከሚገመግማቸው ጉዳዮች መካከል የጌታቸው ረዳ አስተዳደር የተቆጣጠረበትን አካሄድና ያስገኘውን ውጤት ያካትታል ተብሎ ይጠበቃል። እንዲሁም ከፌዴራል መንግስቱ ጋር ያፋጠጠውን አዲስ ፕሬዚዳንት የመሾም ፍክክር ተከትሎ የተፈጠረውን ውጥረት ገምግሞ ቀጣይ አካሄዱን ሊያስቀምጥ ይችላል። ህወሓት ማሳካት አለብኝ ብሎ ያስቀመጠው ግብ ማሳካት የሚችለው የተካረረውን ውጥረት አስቀጥሎ ጦርነት መቀስቀስ ወይንስ የመደራደር አቅሙን አሳድጎ መደራደር የሚለው ተጠባቂ ነው። አሁን ላይ የደብረጽዮን ቡድን የተከተለው አካሄድ የፌዴራል መንግስቱን አስጨንቆ የመደራደር አቅሙን ማሳ ማሳደግ እንደሆነ የሚገልጹ አልጠፉም። በሌላ በኩል ደግሞ ከኤርትራ ጋር አብሮ የፌዴራል መንግስቱን በኃይል ገርሶ ስልጣን መቆጣጠር ነው የሚለው ጉዳይም በስፋት ይነሳል። ይሁን እንጂ ራሱ ህወሓት ወደ ጦርነት የመግባት ፍላጎት እንደሌለው በተደጋጋሚ ባወጣቸው መግለጫዎች አስታውቋል። ወዲህ ደግሞ ከመቀሌ ወደ አዲስ አበባ የሸሸው የጌታቸው ረዳ አስተዳደር አካላት ለአሜሪካ አምባሳደር አቤቱታ አቅርቧል። የጌታቸው አስተዳደር ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር አርቬን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩን አስታውቋል። ጌታቸው የመሰረ ቱት ምክር ቤት ሉክ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርዊን ማሲንጋ ጋር ባደረገው ምክክር የደብረ ጽዮኑን ቡድን በጦርነት ቆስቋሽነት ወንጅሏል። ሉኩ ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ በጊዜ አስተዳደረው ቁመናና በፕሪቶሪያ ስለምስምምነት አፈጻጸም ላይ ትኩረት አድርጎ መምከሩን ጠቁሟል። እንዲሁም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ሉኩ ከአምባሳደሩ ጋር መክሯል። አሜሪካ ደብረ ጽዮን ቡድን እየሄደበት ያለውን ጦርነት የመቀስቀስ ፍላ እንድታስቆም የጌታቸው ቡድን ባገኘው አጋጣሚ በመወትወት ላይ እንደሚገኝ መረጃዎች አመላክታሉ። የጌታቸው ቡድን በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክርም ተጠቁሟል። የምክር ቤቱ ልኡክ የተለያዩ ሀገራት አምባሳደሮችን በተናጠል ማነጋገር የጀመረው ጌታቸው ለዓለም አቀፉ ማህበረሰብ በአንድ አዳራሽ ማብራሪያ ከሰጡ በኋላ ነው። ጌታቸው ስልጣን ከመቀማታቸው በፊት ወደ መቀሌ በተደጋጋሚ ሲመላለሱ የነበሩ የተለያዩ ሀገራት አምባሳደሮች አሁን ላይ በደብረ ዲሞክራሲያዊ ቡድን ላይ ፊታቸውን ማዞራቸው እየተሰማ ነው። እንደ አሜሪካ ያሉ ሀገራት በአሁኑ ወቅት በትግራይ የሚሆን በኢትዮ ኤርትራ ማዕከል ግጭት እንዲቀሰቀስ ካለመፈለጋቸው የተነሳ ተንኳሽ የመሰላቸውን አካላት ለመቅጣት ወደ ኋላ እንደማይሉ መረጃዎች ያመላክታሉ። ጀነራሉ ዘመቻ እንደተከፈተባቸው ተናገሩ ዘመቻ የተከፈተብኝ በትግል ጓዶቼ ነው ሲሉም ተናግረዋል ጀነራሉ ዘመቻ የተከፈተባቸው በኤርትራ ጉዳይ በያዙት አቋም እንደሆነም አንስተዋል። ጀነራል ጻድቃን ገብረተንሳይ ናቸው ዘመቻ ተከፍቶብኛል ያሉት ጄነራሉ በኤርትራ ጉዳይ በያዙት አቋም በትግል ጓዶች ዘመቻ ተከፍቶብኛል ያሉ ሲሆን ቂም አልያዝኩባቸውም ሲሉም ተደምጠዋል ከቅርብ ጊዜ ወዲህ ከሀገር እንደወጡ የሚነገርላቸው የህዋቱ ሰው የፓርቲያቸውን ገመና ዘርግፈው ተከስተዋል ጄነራል ጻድቃን የ ሶስቱን እንፍሽፍሽ መፈንቅለ መንግስት ሞክረዋል በተባሉበት ክስ ጉዳይ ላይም ከባድ የመልስ ምት ሰጥተዋል። ድርጅታቸው ህወሓት አሁን ካለበት ሁኔታ ከተነሳበት ዓላማ የሚሆን መርህ ርቋል የሚል ሀሳብም ሲናገሩ ተደምጠዋል። በትግራይ ያለው ሁኔታ ከባድ ደረጃ ላይ ደርሷል ሲሉም ነው ክልሉን ያለበትን ሁኔታ የገለጹት። በትግራይ ያሉ የጸጥታ አካላት ያሏቸውን ሰዎችንም ውንጀላ አሰምተውባቸዋል። ጀኔራል ጻድቃን ከጦርነት በኋላ ፖለቲካዊ ለውጥ ማካሄድ አዳጋች ነው ሲሉም ተናግረዋል። ጻድቃን ይህንን ያሉት በክልሉ ስላለው ሁኔታ ከዲያስፖራ ማህበረሰቡ ጋር በዙም ባደረጉት ውይይት ነው። በክልሉ ያለው ሁኔታ ከባድ ደረጃ ላይ መድረሱንም ሲናገሩ ነው የተደመጡት። በየትኛውንም በጦርነት ያለፈው ሀገር ሰላማዊ ሁኔታን የማምጣት ፈተናዎች ቢኖሩም ፖለቲካው ለውጥ ማካሄድ ደግሞ ችግሩን ይበልጥ ያወሳስበዋል ሲሉም ተናግረዋል። በክልሉ የፖለቲካ ኃይሎች መካከል የተፈጠረው ክልሉን ከማገገም ይልቅ ወደ ባሰው ሁኔታ ከቶታል ያሉት ጀነራሉ በጸጥታ ኃይሉ አንዳንድ አመራሮች እና አባላት በኩል የሚስተዋሉ በጊዜው አስተዳደሩ መዋቅሩ ላይ ጫና የመፍጠር ተግባር ከችግሮች መካከል አንዱ መሆኑን አንስተዋል። ህዋትን በሚመለከትም የሀሳብ ብዝሃነት ማራመድ አዳጋች የሆነበት ጊዜ ላይ ደርሰናል ያሉ ሲሆን እኔ የታገልኩበት የከፈልሁለት ድርጅት በዚህ መንገድ አላውቀውም ሲሉም ነው የተደመጡት። ጻድቃን ከ1993 እንፍሽፍሽ ጋር ተያይዞ ቂም ቋጥሯል፣ ህዋትን የማፍረስ አላማ ይዞ ነው የመጣው ወዘተ የሚሉ ስም የማጥፋት ዘመቻዎች ተከፍተውብኛል ብለው እኔ ግን እነሱ ከሚሉት በብዙ የራቁ ነኝ ብለዋል። ይህን ብለው ስሜን የሚያጥፉ አካላት እንደበደሉኝ ያውቃሉ ማለት ነው ሲሉ ተደምጠው በ 1993ቱም እንፍሽፍሽ መፈንቅለ መንግስት ለማካሄድ ሞክረዋል መባሉን ሐሰት ነው ያሉ ሲሆን ነገር ግን ለሁሉም ነገር ምላሽ የመስጠት ፍላጎት የለኝም ሲሉ ተደምጠዋል። ድርጅቱ አሁን ባለበት ሁኔታ ከተነሳበት ዓላማም ሆነ መርህ መራቁን የገለጹት ጀነራል ጻድቃን በተለይም ፓርቲና መንግስት አንድ ከሆነ ድርጅቱ ይፈርሳል የሚለው መርህ ዘንግቶታል ሲሉም ወቅሰዋል። ሀሳብን በማንጸማረቅ የሚፈርስ ድርጅት የለም ሲሉም አክለዋል። ጄኔራሉ የክልሉ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሆነ ቀጣዩን የጊዜው አስተዳደሩን ፕሬዝዳንት ምርጫ በሚመለከት የሰጡት ፍንጭ የለም። ጦሩ በርካታ ንጹሐን ዜጎችን መግደሉ ተሰማም። በቅርቡ ካርቱምን መቆጣጠሩን ያስታወቀው የሱዳን ጦር ንጹሐን ዜጎችን እየገደለ መሆኑ ተሰማም። ከፈጥኖ ደራሽ ኃይሉ ጋር አብራችኋል በሚል ጦሩ ግድያዎችን እየፈጸመ እንደሆነ ነው እየታወቀው። የሱዳን ጦር ካርቱምን ከተቆጣጠረ በኋላ ንጹሐን ዜጎችን ገድሏል ሲል አንድ ዓለም አቀፍ ተቋም አጋልጧል። ተቋሙ ጦሩ ከህግ ውጭ ግድያ መፈጸሙን አሳማኝ ሪፖርት አለኝ ብሏል። በሌላ በኩል ካርቱምን የተነጠቀው ፈጥኖ ድራሽ ኃይሉ ውጊያውን ለመቀጠል እየዛተ ሲሆን ጦርነቱ በአገሪቱ ሰሜናዊ ክፍል በአዳዲስ ግንባሮች ሊቀጥል እንደሚችልም ተሰግቷል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ የሱዳን ጦር ከህግ ውጭ ግድያ መፈጸሙን የሚጠቁሙ አሳማኝ ሪፖርቶች መኖራቸውን ተናግረዋል። በዚህም በጣም ማዘናቸውን ገልጸው ንጹሐን ዜጎች ላይ ግድያ የተፈጸመው የሱዳን ጦር ባለፈው ሳምንት መዲናዋን ከተቆጣጠረ በኋላ መሆኑን ክለዋል። በርካታ ንጹሐን ዜጎች ላይ የተፈጸሙ ህግ ውጭ የሆኑ ግድያዎች እንደነበሩ የሚጠቁሙ ጠንካራ ሪፖርቶች መኖራቸውንም ጨምረው ገልጸዋል። በካርቱም የተለያዩ አካባቢዎች ከሱዳን ፈጥኖ ደራሽ ኃይል ጋር አብራቸዋል በሚል ግድያዎች ተፈጽመዋል ብለዋል። ኮሚሽነሩም በካርቱም ውስጥና ከካርቱም ውጭ በታጣቂዎች ንጹሃን ሲገደሉ ያሳያሉ የተባሉ ብዙ ቪዲዮዎች በማህበራዊ ሚዲያዎች ሲዘዋወሩ ነበር። ቢቢሲ ቪዲዮዎቹን በገለልተኛ ወገን ማጣራት ባይችልም የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ግን ቪዲዮዎቹ ታማኝነት አላቸው በማለት የተፈጸመውን ግድያ ትክክል ነው ብሎ ተቀብሏል። የታጠቁ ወንዶች ንጹሃንን በጭካኔ በአደባባይ ሲገድሉ የሚያሳይ ብዙ አስቃቂ ቪዲዮዎች አሉ ሲሉም ነው ኮሚሽነሩ ያስታወቁት። ላለፉት ሁለት ዓመታት የሱዳን ጦርና የፈጥኖ ደራሽ ኃይሉ ከባድ የተባለ ጦርነት ውስጥ ይገኛሉ። የሱዳን የእርስ በርስ ጦርነት በዓለም አቀፍ የከፋውን ሰብአዊ ቀውስ መፍጠሩንም ነው የሚነገረው። በሌላ በኩል የሱዳን ጦር ኮማንደሮች ይህንን የዘፈቀደ ግድያ በአፋጣኝ እንዲያቆሙ ጠይቃለው። በግላቸው ጥቃት የሚሰነዝሩም ይሁኑ ወታደራዊ ትእዛዝ የተሰጣቸው በዓለም አቀፍ ህግ ተጠያቂ መሆን አለባቸው ባቸው ሲሉ ኮሚሽነሩ አሳስበዋል። የሱዳን ጦርና አጋሮቹ በአርኤስኤፍ ስር የነበሩትን ሳኒር ገዚራና የሰሜን ኮርዶፋን የተወሰኑ አካባቢዎችን መልሰው ከተቆጣጠሩ በኋላ የሰብአዊ መብት ጥሰት በመፈጸም ተከሰዋል። ከሁለት ወር በፊት ጀነራል አብዱል ፈታህ አል ቡርሃን ኮሚቴ አዋቅረው በገዚራ መዲና ዋድ መዳኒ የተፈጸሙ ጥቃቶች እንዲመረመሩ ቢያደርጉም ግኝቱ ለህዝብ እስካሁን ይፋ አልተደረገም። በዋዳ መዳኒ ደርሷል የተባለውን ሰብአዊ መብት ጥሰት ተከትሎ አሜሪካ ባልቡርሃን ላይ ማዕቀብ ጥላለች። የፈጥኖ ድራሽ ኃይሉ መሪ መሐመድ ሀምዳል ዳገሎም በጦር ወንጀሎችና በጭካኔ ድርጊት ማዕቀብ እንደተጣለባቸው ይታወሳል። የአርኤስኤፍ ኃይል ሰዎችን በማሰር በማሰቃየት የሱዳንን ጦር ደግፋቸዋል በሚል በመረሸንና በምዕራብ ዳርፉር ጎሳ ተኮር ግድያ በመፈጸም ተከሷል። ጦሩ ከዚህ ቀደም ግድያ የተፈጸመውንና የሰብአዊ መብት ጥሰት የደረሰውን በተወሰኑ ወታደሮች ነው ሲልም አውግዞ ነበር። መዲናዋ ካርቱም ለሁለት ዓመታት ገደማ በፈጥኖ ድራሽ ኃይሉ ስር የቆየች ሲሆን በቅርቡ በሱዳን ጦር ይዞታ ስር ገብታለች። የሱዳን ጦር ለቀረበበት ክስ ይህ ዜና እስከተጠናከረበት ሰዓት ድረስ በጉዳዩ ላይ የሰጠው ምላሽ የለም።